በመሃል ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንት ቤቶችን ከቴምር ሪል ስቴት ከ6 በላይ ኤምባሲዎችና ከ5 በላይ ኢንተርናሽናል ትምህርት ቤቶች ከልዩ የከተማ እይታ ጋር አጣጥሞ በያዘ መልኩ በሳር ቤት ከ7500 ብር ጀምሮ ለሽያጭ አቅርበናል። ከባለ ሁለት እስከ ባለ 3 መኝታ ቤቶችን በ20% ቅድመ ክፍያ ቤቶን የግሉ ያድርጉ። ቀሪውን በኢትዮጵያ ብር ያለምንም ወለድ ከ35% ልዩ ቅናሽ ጋር የሚከፍ የሚከፍሉበት ሁኔታም አመቻችተንሎታል ተንሎታል። ምን ይሄ ብቻ! በልዩ የኮሪደር ልማት ባሸበረቀው መንደራችን ከቤተ መንግስት አቅራቢያ በአዋሬ ከባለ አንድ እስከ ባለ ሶስት መኝታ በተለያዩ የካሪ አማራጮችም ይዘንሎት ቀርበናል። ስለ ታማኝነታችን ከዚህ በፊት ገንብተን ያስረከብናቸው ሳይቶቻችን ምስክሮች ናቸው። ታዲያ ለተወሰኑ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ማሳሰቢያ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ፣ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ። በነጭ ዘረኞች የተገደለው

በአሜሪካ ኦሪገን ስቴት ውስጥ የ28 ዓመቱ ሙሉጌታ ስራው የተሻለ ሕይወት ለመገንባትና ለመማር በመረጣት ፖርትላንድ ከተማ በራሱ መኖሪያ አፓርትመንት ደጃፍ ላይ በሶስት ነጭ ዘረኞች ተገደለ። ይህ ክስተት በወቅቱ እንደ ሰላማዊና ተራማጅ ከተማ ትታሰብ የነበረችውን ፖርትላንድን ክፉኛ ያናወጠ ሲሆን በአሜሪካ የጥላቻ ወንጀል ታሪክ ውስጥም ትልቅ ጠባሳ ጥሎ አልፈዋል። ሙሉጌታ ስራው ከኢትዮጵያ ለትምህርት የመጣና በትርፍ ሰዓቱ ሁለት ስራዎችን በመስራት ቤተሰቡን የሚረዳ ወጣት ነበር። እንደ አውሮፓያን አቆጣጠር ኖቬምበር 13 1988 አመሻሽ ላይ ግን ሙሉጌታ ከኢትዮጵያውያን ጓደኞቹ ጋር ጥሩ ጊዜ አሳልፎ ወደ ቤቱ ሲመለስ ኬኔት ሚስኪ፣ ካይል ብሩስተርስ እና ስቲቭ ስትራሰርስ በተባሉ ሦስት የኒዮናዚ ስኪን ሄድ ቡድን አባላት ጥቃት ተፈጸመበት። እነዚህ ወጣቶች ኢስትሳይድ ዋይት ፕራይድ የተባለው ቡድን አባላት ሲሆኑ ሙሉጌታን በቆዳው ቀለም ብቻ ኢላማ አድርገው በቤዝቦል መጫወቻ እንጨት በጭካኔ ደብድበው ገደሉት። የወንጀሉ መነሻ በፖርትላንድ ጎዳናዎች እየጀመረ ቢመስልም ስሩ ግን በጣም የጠለቀ ነበር። ገዳዮቹ በካሊፎርኒያ ከሚንቀሳቀሰውና ዋይት ኤሪያን ሬዚስታንስ ወይም በምህጻረ ቃሉ ዋር ተብሎ ከሚጠራው ዕውቁ የዘረኞች ድርጅት ጋር ቀጥተኛ ግንኙነት ነበራቸው። የዚህ ድርጅት መሪ ቶም ሜትዝገር ወጣቶችን በግልጽ ጥቃት እንዲፈጽሙ ያበረታታል። ሙሉጌታ ላይ ግድያ የፈጸሙትን አባላትም የዜግነት ግዴታቸውን ተወጥተዋል ሲል ያሞገሰ ሰው ነው። ታዲያ በፖርትላንድ የተፈጸመው ይህ አሰቃቂ ግድያ እንዴት በካሊፎርኒያ ከሚገኝ የዘረኞች ድርጅት መሪ ጋር ሊገናኝ ቻለ? የሙሉጌታ ቤተሰብስ በልጃቸው ድንገተኛ ሞት ከተሰበሩ በኋላ ይህንን ግዙፍ የጥላቻ መዋቅር ለፍርድ ለማቅረብ የጀመሩት አስደናቂ ህግ ጉዞ ከምን ደረሰ? የጥላቻው ምንጭ ቶም ሜትዝገርስ ገርስ በሺዎች የሚቆጠር ማይል ርቀት ላይ ሆኖ ላስፈጸመው ግድያ ምን አይነት እርምጃ ተወሰደበት? የዛሬው ዘጋቢ ፊልም የአንድን ወጣት ኢትዮጵያዊ ህልም በዘረኝነት መርዝ የተሞሉ ነጮች እንዴት እንዳጨለሙት የሚዳስስ ብቻ ሳይሆን ከግድያው ጀርባ ያለውን የአንድ ትልቅ የጥላቻ ንቅናቄ መሪና ድርጅቱን ያንኮታኮተውን ታሪካዊ ፍትህ ጉዞ ይዞላችሁ ቀርቧል። የዚህን የወንጀል ሰንሰለት ሚስጥር እስክንፈታ ድረስ አብራችሁን ቆዩ። For any parent, for that matter, to hear that, uh, their son, you know, abroad, a country, has been killed. ሲስ ሰስ ፒኒን ፖርን ር ውልጌታ ስራው ከአዲስ አበባ ከተማ 450 ኪሎ ሜትር ርቀት ላይ በምትገኘው ደጋማዋ ደብረታቦር ከተማ ነበር የተወለደው። እናቱ በለጋድሜው ስላረፈች የቅርብ ዘመዶቹ በእንክብካቤና ፍቅር አሳደጉት። ሙሉጌታ በልጅነቱ እጅግ ተወዳጅ እንደነበር ዘመዶቹ ያውሳሉ። በወቅቱ እንደነበረው አብዛኛው ኢትዮጵያዊ ሕይወቱ በተረጋጋ ሁኔታ የሚቀጥል ቢመስልም የአገሪቱ የፖለቲካ ትርምስ ከጊዜ ወደ ጊዜ እየተባባሰ ይመጣል። ይህ አለመረጋጋት የብዙዎችንና የሙሉጌታን ቤተሰብ እጣፋንታ የሚለውጥ ነበር። እንደ አውሮፓውያኑ አቆጣጠር በ1974 በተቀሰቀሰው አብዮትና ተከትሎም በመጣው ቀይ ሽብር ምክንያት አጎቱ እንግዳው ብርሃኑ ቀድሞ ከሀገር ተሰደደ። የእሱ ከሀገር መውጣት ለቤተሰቡ ውሳኔዎች ትልቅ በር ከፍቶ ነበርና ከጊዜያት በኋላ ሙሉጌታ የአጎቱን ፈለግ እንዲከተል ምክንያት ሆኖታል። ሙሉጌታ በአሜሪካ የተሻለ ህይወትና ትምህርት እንደሚያገኝ ሙሉ ተስፋ በማድረግ እንደ አውሮፓውያን አቆጣጠር በኖቬምበር 1980 ወደ አሜሪካ ኦሪገን ስቴት አቀና። ከዚያም ከአጎቱ ጋር በቢቨርተን ከተማ ህይወቱን ሃብሎ ጀመረ። ትምህርቱን ዳሬ ማድረስ ስልሞ ገና ኢትዮጵያ እያለ አንስቶ የሰነቀው ነበርና በፖርትላንድ ኮሚኒቲ ኮሌጅ በንግድና ምህንድስና ዘርፍ ትምህርቱን መከታተል ቀጠለ። ሙሉጌታ በፖርትላንድ የገነባው ህይወት ብዙ ሰዎች ወደ አሜሪካ ሲመጡ ሊያገኙት የሚፈልጉትን ነገሮች ያካተተ ነበር። ከትምህርቱ ጎን ለጎን ስራ በመስራት ከራሱ አልፎ ቤተሰቦቹን ይደጉማል። ያገኘውን ሥራ ሁሉ ሳይመርጥ ከመስራት ወደኋላ ብሎ አያውቅም። የመጀመሪያ ስራዎቹን በጊዜያዊ ቅጥር መልክ ነበር የጀመረው በቅድሚያ በፋስት ፉድ ቤት ውስጥ ተቀጥሮ መስራት የጀመረ ሲሆን በመቀጠልም በአንደኛ ደረጃ ትምህርት ቤት ውስጥ በጽዳት ሰራተኝነት አገልግሏል። በዚያ አብረውት የሰሩ መምህራን ሙልጌታ ገርምነት እምነት የሚጣልበትና ደግ ነው ሲሉ በፍቅር ያስታውሱታል። በመጨረሻም በፖርትላንድ አውሮፕላን ማረፊያ አቪስ ለተባለ የመኪና ኪራይ ድርጅት የማመላለሻ አውቶቡስ ሹፌር በመሆን ቋሚ ስራ አገኘ። በስራውም በሀቀኝነት በትጋት የሚታወቅ ሰራተኛ ስለነበር የወሩ ምርጥ ሰራተኛ ሽልማትን ሳይቀር አግኝቷል። ምንም እንኳን ሙሉጌታ በኦሪገን ሕይወቱን ሊያደላድል ሞከረ እንጂ ልቦ የቀረው ኢትዮጵያ ነው። የስድስት ዓመት ልጁና የፍቅር ጓደኛው አይንዓለም ጥላሁን ኢትዮጵያ ይኖሩ ነበር። በእነሱ ምክንያት ዓላማው ሁሉ ከኢትዮጵያ ጋር የተሳሰረ ሆኗል። ሙሉጌታ ደከመኝ ሰለቸኝ ሳይል የሚሰራው ለራሱ ብቻ ሳይሆን ለነሱም ጭምር ነበር። በየወሩ ከሚያገኙ የተወሰነ ገንዘብ ይልክላቸዋል። ትልቁ ዕቅዱም አንድ ቀን በተለይም የልጁን እናት አይናለምንና ሄኖክን ወደ አሜሪካ መጥቶ የተሟላ ቤተሰብ መመስረት ነው። ሙሉጌታ ከመሞቱ ጥቂት ቀደም ብሎ ቤተሰቦቹን ሰላም ለማለት ወደ ኢትዮጵያ ስልክ ይደውላል። ልጁ ሄኖክን ከአሜሪካ ምን እንድልክልህ ትፈልጋለህ? ሲል ጠየቀው። የልጁም ምላሽ አዳዲስ ጫማና የእግር ኳስ ማሊያ የሚል ነበር። ነገር ግን ይህ ስልክ ጥሪ ሄኖክ ከአባቱ ጋር ያደረገው የመጨረሻው ንግግር ይሆናል ብሎ ማንም አላሰበም። ሙሉጌታ የራሱንና የቤተሰቡን ተስፋ ለማስዋብ ቀን ከሌት እየሰራ ባለበት ወቅት በፖርትላንድ ከተማ ጥላ ስር ግን እጅግ አስፈሪ ንቅናቄ እየተስፋፋ ነበር። በወቅቱ ፖርትላንድ የአሜሪካ የስኪን ሄድ ዋና ከተማ የሚል መጥፎ ስም ተሰጥቷታል። ይህ ንቅናቄ የሰሜን ምዕራብ ግዳጅ ወይም ኖርዝዌስት ኢምፐሬቲቭ በመባል የሚታወቅ የዘረኝነት ርዕዮተ ዓለም ነው። ዓላማውም እንደ ኦሪገን ዋሽንግተንና አይዳሆ ያሉ የሰሜን ምዕራብ ፓሲፊክ ስቴቶችን ከሌሎች ዘሮች አስድቶ ለነጮች ብቻ የተከለለ ስፍራ ወይም ዋይት ሆሚላንድ መፍጠር ነበር። የዚህ ንቅናቄ አስጀማሪ ደግሞ ኢስትሳይድ ዋይት ፕራይድ ወይም በአጭሩ ኢኤስደብልዩፒ በመባል የሚታወቀው የአካባቢው የኒዮናዚ ቡድን ነበር። ኒዮናዚ ከሁለተኛው የዓለም ጦርነት በኋላ በአሜሪካ ጨምሮ በሌሎች ሀገራት ብቅ ብቅ ማለት የጀመረ ንቅናቄ ሲሆን የአዶልፍ ሂትለርን የዘር ጭፍጨፋና የነጭ በላይነትን የሚደግፍ ነው። ስደተኞችን፣ አይሁዶችንና ነጭ ያልሆኑ ዜጎችን ለማጥፋትም ኢስት ሳይድ ዋይት ፕራይድ የዚሁ ንቅናቄ አካል ሆኖ በአካባቢው ይንቀሳቀሳል። ኤስ ደብሊው ፒ ውስጥ የሚገኙ ወጣቶች በራሳቸው የተደራጁ ቢመስሉም ከጀርባቸው ግን ትልቅ አንቀሳቃሽ ኃይል ነበራቸው። ይህ ኃይል በካሊፎርኒያ የሚገኘውና ዋይት ኤሪያን ሬዚስታንስ ወይም ዋር በመባል የሚታወቀው የጥላቻ ድርጅት ሲሆን መሪው ደግሞ ቶም ሜትዝገር ነበር። ሜትዝገር በዘረኝነት የሚታወቅና ዓላማውን ለማስፈጸም ጽንፈኛ ወጣቶችን ዘርን መሠረት ላደረገ ጥቃት እንደ እግረኛ ወታደሮች የሚጠቀም ሰው ነበር። እንደ አውሮፓውያን አቆጣጠር በ1988 መገባደጃ ላይ ሜትዝገር የድርጅቱን ዋና ተልዕኮ ፈጻሚ የሆነውን ዴቭ ማዜላን ወደ ፖርትላንድ ላከ። የማዜላ ተልኮ ግልጽ ነበር። የኤስ ደብሊዩፒ ቡድንን ማደራጀት፣ ማሰልጠንና ዋይት አርያን ሬዚስታንስ የተባለውን ቡድን የጥቃት ስልቶችን ማጠንከር ዋና ዋናዎቹ ናቸው። በተለይ ከሌሎች ዘሮች ጋር እንዲጋጩና እንዲደባደቡ ያበረታታል። ማዜላ ለዚህ ተልኮ ጥቃት አድራሾቹ የተለየ መሳሪያ እንዲጠቀሙ አስተምሯቸዋል። እነዚህም የቤዝቦል መጫወቻ እንጨትና ታኳቸው ብረት የተለጠፈባቸው ቡትስ ጫማዎች ናቸው። ማዚላ መልእክት ተቀባይ የሆኑ የኤስ ደብሊውፒ ቁልፍ አባላትን በፖርትላንድ አገኘ። የ23 ዓመቱ የሜታል ባንድ ዘፋኝ ኬን ሚስኪ ወይም በመድረክ ስሙ ኬን ዴዝ ተብሎ የሚጠራው አንዱ ሲሆን፣ በውስጡ የአመፅ አባዝ የተቆጣጠረው የ19 ዓመቱ የቀድሞ የሁለተኛ ደረጃ ትምህርት ቤት ተወዳጅ ተማሪ ካይል ብሩስተርስ እና ተቀባይነትን ለማግኘት ጥማት ስላለበት ራሱን በአክራሪነት ዓለም ለማሳየት የሚጓጓው የሃያ ዓመቱ የጎዳና ተዳዳሪ ስቲቭ ስትራሰርስ ይገኙበታል። በዚህ ጊዜ የነጭ በላይነት አቀንቃኞችና ኢትዮጵያዊ ሙልጌታ የሚገናኙበት መጥፎ አጋጣሚ ተፈጠረ። በአንድ በኩል ሙልጌታ ሥራው በቱዌልቭ ሳውዝ ኢስት ሰርቲ ፈርስት ስትሪት በሚገኝ አፓርትመንት ውስጥ ሰላማዊ ሕይወቱን ይመራ ነበር። በሌላ በኩል በሚገርም ሁኔታ ከሱ አፓርትመንት ጋር በተያያዘ ህንፃ ውስጥ የኤስ ደብሊፒ አባላት ተሰባስበው የዘር ማጽዳቱን ተግባር እንዴት እንደሚፈጽሙ የሚያሴሩበት የአንድ አባላቸው አፓርትመንት ይገኛል። የሙልጌታ ብሩህ ህልምና የእነዚህ ወጣቶች ጥላች ዓለም በአንድ ጠባብ የሰፈር መንገድ ብቻ ነበር የተለያየው። እንደ አውሮፓውያን አቆጣጠር ኖቬምበር 12 1988 ቅዳሜ ምሽት ግን የሙልጌታ ሰላማዊ ህይወት እስከ ወዳኛው የሚፈርስበት ዕለት ሆነ። በዚህች በተረገመች ምሽት በፖርትላንድ ከተማ ሁለት የተለያየ ዓለም ሰዎች አንድ ዕጣ ፈንታ እንደሚያገናኛቸው ሳያውቁ የተለያየ ዓላማ ይዘው ምሽቱን ያሳልፋሉ። በአንድ በኩል የኢስት ሳይድ ዋይት ፕራይድ አባላት የሆኑት ኬን ሚስኪ፣ ካይል ብሩስተርስ እና ስቲቭ ስትራሰርስ ከፍቅረኞቻቸው ጋር ነበሩ። ምሽቱን በከፍተኛ ሁኔታ አልኮል ሲጠጡ፣ በከተማው መሃል የዘረኝነት ቀስቀሳ ወረቀቶችን ሲበትኑ፣ ከዚያም በሳውዝ ኢስት ፓይን ስትሬት በሚገኘውና አዘውትረው በሚሰባሰቡበት አፓርትመንት ውስጥ ፓርቲ አዘጋጅተው ሲዝናኑ ቆይተዋል። ጨዋታቸውና ንግግራቸው ሁሉ ስር የሰደደ ጥላቻ በውስጣቸው እንደተሰራጨ በደንብ ያሳብቃል። በሌላ በኩል የ28 ዓመቱ ወጣት ታታሪ ሰራተኛ፣ ተማሪና የአንድ ልጅ አባት የሆነው ሙልጌታ ስራው ከኢትዮጵያውያን ጓደኞቹ ጥላሁን አንተነህና ወንደሰን ተስፋዬ ጋር ሆኖ ጥሩ ምሽት እያሳለፈ ነበር። አብረው ራት ከበሉ በኋላ ጓደኞቹ ሙልጌታን ወደ መኖሪያ አፓርትመንቱ ለመሸኘት በመኪናቸው ይዘውት መጡ። ሰዓቱ ከሌሊቱ 7 ሰዓት ተኩል ሆኗል። የሙልጌታ ጓደኞችም መኪናቸውን በጠባቡ የሰፈር ውስጥ ለውስጥ መንገድ ላይ ከአፓርትመንቱ ፊትለፊት አቆሙ። ሙልጌታ ከተሽከርካሪው ወርዶ ጓደኞቹን በመኪናው መስኮት በኩል ደህና አደሩ እያለ ተሰናበታቸው። በዚህ ቅጽበት ጸጥ ባለው ምሽት ማንም ያልጠብቀው ድንገተኛ ነገር ተከሰተ። ሚስኪ ብሩስተርስና ስትራሰርስ ከፍቅረኞቻቸው ጋር ሆነው ከነበሩበት ፓርቲ ይወጣሉ። ነጮቹ ዘረኞች በኒሳን ስታንዝ መኪናቸው ተሳፍረው በፍጥነት ማሽከርከር ሲጀምሩ የሙልጌታ ጓደኞች መኪና ቆሞ ስለነበር መንገድ ዘጋባቸው። ወዲያውኑም በሚያስደነግጥ ሁኔታ የመኪናቸውን ጥሩምባ በኃይል ያጮኹት ጀመር። ነገሩ ግን በዚህ አላበቃም። የዘር ስድቦችና በክፋት የተሞሉ ቃላቶች ወደ ኢትዮጵያውያኑ አቅጣጫ ወረወሩ። ሁኔታው በፍጥነት ከቁጥጥር ውጭ ሆነ። በጨዋ ባህሪውና በሰላም ፈጣሪነቱ የሚታወቀው ሙልጌታ ተረጋጉ በሚል ምልክት እጁን እያወዛወዘ ነገሩን ለማብረድ ሞከረ። ነገር ግን ወጣቶቹ በአልኮል ሰክረው በጥላቻ ታውረው ስለነበር ምንም ሊያቆማቸው አልቻለም። ሶስቱ እስኪንሄዶች በቁጣ ዘለው ከመኪናቸው ወረዱ። ኬን ሜስኪ የጥላቻ ድርጊቱን ለመፈጸም አውቆና አቅዶ የያዘው የቤዝቦል መጫወቻ እንጨት በእጁ ላይ ነበር። እስኪና አስተራሰርስ በመጀመሪያ የቆመችውን ጓደኞቹ መኪና መስኮቶች በኃይል መሰባበር ጀመሩ። ከሙልጌታ ጓደኞች አንዱ የሆነው ወንደሰን ተስፋዬ በፍርሃት ከመኪና ወርዶ በአቅራቢያው በቆመ ሌላ መኪና ስር ተደበቀ። በዚሁ ቅጽበት ካይል ብሩስተርስ ከሙልጌታ ጋር በቀጥታ የቡጢ ፍልሚያ ጀመረ። ብሩስተር ከሙልጌታ ጋር እየታገለ ሳለ ኬንሚስኪ በጀርባው ተጠጋ። ያ ለጭፍን ዘረኝነቱ መውጭ ያዘጋጀውን የቤዝቦል እንጨት አነሳና በቀጥታ የሙልጌታ ጭንቅላት ላይ አሳረፈበት። ሙልጌታ ምቱን መቋቋም ባለመቻሉ መሬት ላይ ተዘረረ። ከዚያ በኋላም ቅንጣት ያክል እንኳን ምረት አላሳዩም። ሚስኪ ሙልጌታን ደጋግሞ በእንጨቱ መምታቱን ቀጠለ። ሌሎቹም ታኳቸው ብረት በተለጠፈባቸው ቦትስ ጫማዎቻቸው በንዴት ይረግጡት ጀመር። የመረረ ቁጣና ጥላቻ በእያንዳንዱ ድርጊታቸው ውስጥ ይታይ ነበር። በመጨረሻም ምስኪ በዚያ ፀጥተኛ የፖርትላንድ ሰፈር አስፓልት በደም ተዘፍቆ በነበረው ሙልጌታ ጭንቅላት ላይ አንድ የመጨረሻ አደገኛ ምት አሳረፈበት። ምቱ ሙልጌታን እስከወዲያኛው ጸጥ አደረገው። ጥቃቱ እንዳለቀ ሦስቱ ገዳዮችና የሴት ጓደኞቻቸው በፍጥነት ወደ መኪናቸው ተመለሰው ከቦታው ተሰወሩ። በዚያች ቀዝቃዛ ምሽት ሙልጌታ ሥራውን በደም ኩሬ ውስጥ ተዘፍቆ ትንፋሹ እየተቆራረጠ ጥለውት ሄዱ። ለተሻለ ሕይወት ወደ አሜሪካ የመጣው የ28 ዓመት ወጣት ጉዞ በደረሰበት ከባድ የጭንቅላት ጉዳትና ቅጥቀጣ ምክንያት በዚያው ምሽት ተቀጨ። በሺዎች የሚቆጠሩ ማይሎች ርቀት ላይ የምትኖረው ፍቅረኛው አይን አለም ጥላሁን የምትወደውን ሰው ድምፅ ለመስማት ስልክ ትጠባበቅ ነበር። ነገር ግን የሰማችው በሕይወቷ መቼም ይፈጠራል ብላ የማትጠብቀውን የልጁ አባት በጭካኔ መገደሉን የሚገልጸውን አሰቃቂ ዜና ነበር። ምሽቱ በፀሐይ ብርሃን ሲተካ ጉዷን ያልሰማችው የፖርትላንድ ከተማ ካንቀላፋችበት ባነነች። ወንጀሉ ከተማዋ ሰላማዊ ናት የሚለውን ገጽታዋን ያደፈረሰ ሲሆን በነዋሪዎች ዘንድ ከፍተኛ ቁጣን፣ ድንጋጤን ፈጥረዋል። የከተማዋ ነዋሪዎች የዘር ጥላቻ የሚያስከትለውን አስከፊ መዘዝ ተመለከቱ። ድንጋጤ ወደ ቁጣ፣ ቁጣ ወደ ሐዘን፣ ሐዘኑም ወደ ፍትህ ፍለጋ መንገድ አመራ። የፖሊስ ምርመራው በፍጥነት ተጀመረ። ገዳዮቹም በአንድ ሳምንት ጊዜ ውስጥ የፖሊስ እጅ ውስጥ ገቡ። ኬንሚስኪ ወንጀሉን አልፈጸምኩም ብሎ እንኳን ለመደበቅ አልሞከረም። ሙሉጌታን በዘሩ ምክንያት እንደገደሉት አምኖ በግልጽ ለፖሊስ የእምነት ክህደት ቃሉን ሰጠ። ካሊፎርኒያ የነበረው የኋይት አሪያን ሬዚስታንስ መሪ ቶም ሜትስገር በበኩሉ በድርጅቱ የስልክ መስመር በኩል ባስተላለፈው መልእክት ድርጊቱን ከማወገዝ ይልቅ ብዙዎችን ያስደነገጠ ንግግር አደረገ። እስኪኔዶቹ የዜግነት ግዴታቸውን የፈጸሙ ይመስላል ሲልም ገዳዮቹን አሞገሰ። በዚህ የወንጀል ችሎት የኦሪገን ስቴት ህዝቡን ወክሎ ክሱን ሲመሠረት ዋና አቃቢ ሕግ የነበሩት ኖንፍሪንክ ደግሞ ተከሳሾቹ በግድያ ወንጀል ጥፋተኛ መሆናቸውን ለማረጋገጥ ተዘጋጁ። በክርክሩ ወቅትም በአቃቤ ሕጉ የቀረቡት ማስረጃዎች የማይካዱ ስለነበሩ ረጅም የወንጀል ችሎት አላስፈለገም። ሙልጌታን በቤዝቦል እንጨት ጭንቅላቱን ቀጥቅጦ ሕይወቱን ያጠፋው ኬኔት ሚስኪ በአንደኛ ደረጃ የግድያ ወንጀል ጥፋተኝነቱን አምኖ የዕድሜ ልክ እስራት ተፈረደበት። ተባባሪዎቹ ካይል ብሩስተርስና ስቲቭ ስትራሰርስ እንዲሁ በከፊል አጋዥነትና በሰው መግደል ወንጀል ጥፋተኛ ተብለው እያንዳንዳቸው የ20 ዓመት እስራት ቅጣት ተላለፈባቸው። የወንጀል ፍርዱ ቢያልቅም የሙሉጌታ ቤተሰብ ትግል ግን ገና መጀመሩ ነበር። የሙልጌታ አባት አቶ ስራው ተኩነህና አጎቱ እንግዳው ብርሃኑ ከገዳዮቹ ባሻገር ያለውን ዋና አካል ተጠያቂ ማድረግ ፈለጉ። በዚህ ጊዜ ነበር በሲቪል መብቶች ጠበቃው ሞሪስ ዴዝ የሚመራው ዘ ሳውዘርን ፖቨሪቲ ሎ ሴንተርና የፖርትላንዱ ጠበቃ ኤልደን ሮዘንታል ኬዙን የተቀላቀሉት። ሳውዘርን ፖቨሪቲ ሎ ሴንተር መቀመጫውን በአላባማ ያደረገና የጥላቻ ቡድኖችን በፍትሐ ብሔር ክስ ሀብታቸውን እንዲያጡ በማድረግ የሚታወቅ ተቋም ነው። ይህ ለትርፍ ያልተቋቋመ የህግ ተቋም ጠበቆቹን ወደ ሙልጌታ ጉዳይ እንዲገቡ ያደረገው በድንገት አልነበረም። የዋር ድርጅት አደራጅ የነበረው ዴቭ ማዜላ ራሱን ከተጠያቂነት ለማዳን አንቲ ደፋሜሽን ሊግ ወደ ተባለ ሌላ የህግ ማዕከል በመሄድ ስለ ሁሉም ነገር መረጃ ይሰጣል። ይህንን የሚያደረገው አለቃውን ጨምሮ ተባባሪ ወንጀለኞችን በማጋለጥ የራሱን የቅጣት መጠን ለማቅለል በማሰብ ነበር። ይህ መረጃ የደረሰው የኤስፒኤልሲ መስራቹ ሞሪስ ዲዝ ሜትዝገርን ለማጥመድ የሚያስችል ወሳኝ መረጃ በሪማ ዜላ በኩል እንዳገኘ ተረዳ። ወዳውኑ የሙልጌታን አጎት አቶ እንግዳው ብርሃኑን በማግኘት ሙልጌታ ፍትህ እንዲያገኝ የጥብቅና አገልግሎት እንደሚሰጣቸው ይነግራቸዋል። የሙልጌታ አባት በኢትዮጵያ አርሶ አደር እንደመሆናቸው ይህን ብዙ ገንዘብ የሚፈልግ የክስ ሂደት የማካሄድ አቅም እንደሌላቸው የተረዱት ጠበቆቹ ምንም አይነት ክፍያ ሳይጠይቁ በነፃ ለመቆም ቃል ገቡ። ጠበቆቹ በካሊፎርኒያ የሚገኘው የዋርመሪ ቶም ሚትዝገርን ተጠያቂ ለማድረግ ቅዳቸውን ጀመሩ። መጀመሪያ ጉዳዩን ለፌዴራል ፍርድ ቤት ነበር ያቀረቡት። ይሁንና በሚትዝገር ስር ይሰራ የነበረው ቁልፉ ምስክራቸው ዴብ ማዜላ ለመመስከር ዝግጁ ቢሆንም አንድ ትልቅ እንቅፋት ገጠማቸው። በፌዴራል ፍርድ ቤት ሕግ መሠረት ችሎቱ ከመጀመሩ በፊት የምስክሩን ስምና የመኖሪያ አድራሻ መግለጽ ግዴታ ነበር። ይህንን ማድረግ ግን ለነሱ ቀላል አልነበረም። ያ መረጃ በተሳሳተ እጅ ከወደቀ ወንጀሉን ለመፍታት የሚረዳው ዋነኛ ምስክር ሊገደል ይችላል የሚል ስጋት አደረባቸው። የተደራጀ የጽንፈኞች መረብ አቅማቸው ምን እንደሆነ አስቀድሞ ያውቁ ነበርና ደፋርና አደገኛ እርምጃ ለመውሰድ ተገደዱ። በፌዴራል ፍርድ ቤት የጀመሩትን ክስ አቋርጠው በኦሪገን ማልትኖማ ፍርድ ቤት ጉዳዩን ለማቅረብ ወሰኑ። በኦሪገን ሕግ መሰረት የምስክሮቻቸውን ማንነት መጠበቅ ይችላሉ። ይህም ጉዳዩን ለማሸነፍ የሚረዳ ስልታዊ ለውጥ ነበር። የዙ ወደ አዲሱ ፍርድ ቤት ሲዛወር ሌላ ያልተጠበቀ ክስተት ተፈጠረ። ችሎቱ ከመጀመሩ በፊት ቶም ሜትስገር ቅሬታ ማሰማት ጀመረ። ቅሬታው ደግሞ የሰብሳቢው ዳኛ ዶናልድ ኢሽሎንደር ስም የአይሁድ ይመስላል የሚል ነበር። ሜትስገር ጸረ አይሁድ አቋም ስለነበረው በዳኛው አልተደሰተም። በዚህም ምክንያት ዳኛው እንዲቀየር ተወሰነ። የትዝገር የአይሁዳዊውን ዳኛ ከመጋፈጥ የሚብስ ሌላ ችግር ሊመጣ አይችልም የሚል ትልቅ እምነት ነበረው። ይባስ ብሎ ግን በጠቅላላው የኦሪገን ስቴት ብቸኛው አፍሪካዊ አሜሪካዊ ዳኛ የሆኑት አንሰር ሀገርቲ ተመደቡለት። እንደ አውሮፓውያን አቆጣጠር በኦክቶበር 1990 ታሪካዊው የፍትሐ ብሔር ችሎት ተጀመረ። የፍርድ ቤቱ ቅጥር ግቢ ባልተለመደ ሁኔታ በጸጥታ ኃይሎች ተጨናንቆ ነበር። በሕንፃው ጣሪያ ላይ ሳይቀር መሳሪያ የነገቡ የፖሊስ አባላት ተሰማርተዋል። ክሱም በዳኛ አንሰር ገርቲ ፊት መታየት ጀመረ። በዚህ ቀን ሲባል ጠበቆቹ የሙልጌታን አባት አቶ ሥራው ተኩናንና በወቅቱ 10 አመት የነበረው የሙልጌታ ልጅ ኤኖክን ከኢትዮጵያ ወደ ፖርትላንድ አምጥተዋቸው ነበር። በችሎት ላይ የሙልጌታ ቤተሰቦች ልብ የሚነካ ምስክርነት ሰጡ። አባቱ በምስክሮች ወንበር ላይ ተቀምጠው በአስተርጓሚ አማካኝነት መናገር ጀመሩ። ልጃቸው ሙልጌታ የቤተሰቡ ዋና ተስፋ እንደነበር ገልጸው እሱን ወደ አሜሪካ ለመላክ ሲሉ የነበራቸውን ብቸኛ ላም እንደሸጡ በምሬት አስረዱ። ይህ ምስክርነት የሙልጌታን ሕልምና የቤተሰቡን መስዋዕትነት በግልጽ ያሳየና የዳኞችንም ልብ የሰበረ ነበር። በተጨማሪም የጥላቻ ድርጅቱ አባልና ጥፋቱን ያመነው ዴቭ ማዜላ በራሱ መሪዎች ላይ መሰከረ። ሜትዝገር እንዴት ለጥቃት እንዳነሳሳቸውና እንዳደራጃቸው ጭምር በዝርዝር አጋለጠ። ማዜላ በፍትሃ ብሔር ችሎት ፊት እያለ እስከ ስልሳ የሚደርሱ የስኪንሄድ አባላትን በማደራጀትና በደቡብ ኦሪገን አዲስ የጥላቻ ወንጀሎችን በማነሳሳትም ተከሶ ነበር። እንደ አውሮፓውያን አቆጣጠር ኦክቶበር 22 1990 ዳኞች ውሳኔያቸውን ይፋ አደረጉ። ቶም ሜትዝገር፣ ልጁ ጆን ሜትዝገር እና ዋይት አሪያን ሬዚስታንስ የተባለው ድርጅታቸው በሙሉጌታ ሥራው ስራው ግድያ ተጠያቂ መሆናቸውን አረጋገጠ። የዳኞች ቡድን የሙሉጌታ ቤተሰብ በድምሩ 12.5 ሚሊዮን ዶላር ካሳ እንዳገኝ ወሰነ። ጥፋተኛ የተባሉት እያንዳንዳቸው እንደፈጸሙ ድርጊት ክብደት ከ5 ሚሊዮን እስከ 500ሺ ዶላር ድረስ እንዲከፍሉ ተደረገ። ወንጀለኞቹ እንኳን 12 ሚሊዮን ዶላር ወደዛ የሚጠጋ ገንዘብ እንኳን አልነበራቸውም። ጠበቆቹ ይህንን ማስፈጸም ረጅም ርቀት የሚያስኬድ መሆኑን ያውቁ ነበር። እያንዳንዱን የሚትዝገርን ንብረትና የተደበቀ ዶላር ይኖራል በሚል ሲከታተሉ ዓመታትን አሳልፈዋል ከብዙ ድካም በኋላ የእሱን ፒካፕ ትራክና ሌሎች ንብረቶችን በመሸጥ ወደ 200,000 ዶላር የሚጠጋ ገንዘብ ሰበሰቡ ዋናው የገቢ ምንጭ ግን በካሊፎርኒያ ፎልብሩክ ውስጥ የነበረው የሜትዝገር መኖሪያ ቤት ነበር ቤቱ 121,500 ዶላር ተሸጠ ጠበቃ ጄምስ ማይክል ሮይ ፖቲክ ጀስቲስ ሲል እንደገለጸው የዚህ ነጭ ዘረኛ ቤት የተሸጠው ለአንድ ሂስፓኒክ ቤተሰብ መሆኑ ነው። በካሊፎርኒያ የሆምስቴድ ሕግ መሰረት ሜትዝገር ከሽያጩ 45000 ዶላር ብቻ እንዲይዝ ሲፈቀድለት፣ የተቀረው 76500 ዶላር ግን ለሙሉጌታ ልጅ ተሰጥቷል። የፍርድ ቤቱ ውሳኔ ቶም ሜትዝገርንና የጥላቻ ድርጅቱን በዚህ መልኩ በገንዘብ በማንኮታኮት ከስራ ውጭ አደረገው። ከፍርድ ሂደቱ በኋላ የሙልጌታ ታሪክ ከዳኞቹ ልብ ውስጥ ጨርሶ ሊወጣ አልቻለም። በዚህ ወቅት በኦሪገን ፍርድ ቤት ምስክርነት ለመስጠት አሜሪካ የመጡት የሙልጌታ ቤተሰቦች ወደ ኢትዮጵያ ተመልሰው ነበር። ከሳውዘርን ፖቨርቲ ሎ ሴንተር ጠበቆች አንዱ የነበረው ጀምስ ማክኤል ሮይም ከችሎቱ በኋላ የሙልጌታን ቤተሰብ ዳግም ለመገናኘት ወደ ኢትዮጵያ ለመሄድ ወሰነ። ኢትዮጵያም ሄዶ የሙልጌታ ልጅ ሄኖክ ስራውን አገኘው። አኬልሮይ በልጁ አስተዋይነትና ሁኔታ ልቡ ተነካ። ከሄኖክና ታይናለም ጋር በመነጋገር ፈቀዳቸውን ጠይቆ ሄኖክን ለትንሽ ጊዜ ወደ አሜሪካ ለመውሰድ አሰበ። እናትየውም ሙልጌታ በሕይወት እያለ ለልጁ የሚመኝለትን በአሜሪካ የመኖር ህልም ሳይከለክሉ ሄኖክን በሕጋዊ መንገድ ወደ አሜሪካ እንዲወስድ ፈቀዱለት። የጉድፈቻ ሂደቱ ግን ውስብስብ ነበር። ለመጀመሪያ ጊዜ ማክ ኤልሮይ ሄኖክን በክረምት ወቅት እንዲዝናና ነበር የወሰደው። ከዚያም የሄኖክና ታይና ለምን ትምህርቱን እዚያው እንዲቀጥል ፈቃዷን ጠይቃትና እንዲቀር አደረገ። እያደር ግን የኢሚግሬሽንና የቪዛ ጉዳዮች ለሄኖክ ዘላቂዎት ተግዳሮት መሆናቸው ሲረዳ በጉድፈቻ መልክ ሊያሳድገው ወሰነ። ጄምስ ማክ ኤልሮይ ሙልጌታ ለልጁ ያሰበለትን ሕይወት ሊሰጠው ቆረጠ። ከአባቱ ገዳይ ቶም ሜትዝገር የተወረሰውን ገንዘብ የተወሰነውን ያህል በመጠቀምም ሄኖክ የአቪዬሽን ትምህርት እንዲከታተል አደረገ። ያ አባቱን አዳዲስ ጫማ እንዲልክለት ሲጠይቅ የነበረው ሕፃን ዛሬ ላይ ትልቅ የንግድ አውሮፕላን ፓይለት ሆኗል። አባቱ ሊኖር የጓጓለትን የአሜሪካ ህልም ማኬልሮይ እውን አድርጎታል። ሄኖክ አውሮፕላን አብራሪ ከመሆኑ በፊት ከዩሲ ሳንታ ባርባራ በፖለቲካል ሳይንስ ድግሪውን አግኝቷል። በመጀመሪያ በአሜሪካ የፓይለትነት ሥራ ለማግኘት የሞከረ ቢሆንም የመጀመሪያ ሥራውን ያገኘው ግን በኢትዮጵያ አየር መንገድ ነበር። የሙልጌታ ገዳይ ኬኔት ሜስኪ በሄፓታይተስ እስር ቤት ውስጥ ያለ በ45 ዓመቱ በአውሮፓውያኑ ጁላይ 26 ቀን 2011 ሕይወቱ አለፈ። ካይል ብሩስተርስ ደግሞ በ2002 ከእስር ቢለቀቅም በ2006 ዓ ም በፖሊስ ላይ ጥቃት በመሰንዘሩ ድጋሚ ወደ እስር ቤት ተላከ። ስቲቭ ስትራሰርስ ግን ከሌሎቹ በተለየ መልኩ እስር ቤት ውስጥ እያለ የነጮችን የበላይነት የሚያቀነቅነውን እንቅስቃሴ ማቆሙ ተዘግቧል። የጥላቻ ቡድኑ መሪ ቶም ሜትዝገር ደግሞ ድርጅቱ ቢከስርም የዘረኝነት ሥራውን ግን ቀጥሏል። እንደ አውሮፓውያኑ አቆጣጠር በ2018 80 ዓመት ሆኖት እንኳ የዋር ድረ ገጹን እያስተዳደረ በእርጅና ጊዜው የኒዮናዚ የራዲዮ ትርኢት ሲያዘጋጅ እንደነበር መረጃዎች ወጥተዋል። በፖርትላንድ ከተማ በሳውዚስት ሰርቲዋንስ ታቪኑና ፓይን ስትሪት መገናኛ የመንገድ ምልክት ላይ የሙልጌታ ስም በእንግሊዝኛና በአማርኛ የተጻፈ ሲሆን ፎቶውም ከላይ ተቀምጧል። ከተማዋም ኖቬምበር 13ን የሙሉጌታ ስራውን ቀን ብላ በይፋ ሰይመዋለች። የሙሉጌታ ሕይወት በአጭሩ ቢካጠፍም፣ ትውስታውና የልጁ ስኬት ግን የፍትህና የተስፋ ተምሳሌት ሆነው ዛሬም ቀጥለዋል። የሙሉጌታ ስራው ግድያ ተራማጅ ነኝ የምትለውን ፖርትላንድ ከተማን ያስደነገጠ ነበር። ነገር ግን ከወንጀሉ በኋላ አንድ የአካባቢው ባለሥልጣን ዘረኝነት ከኦሪጎናውያን ማንነት ውጭ ነው በማለት የከተማዋን ታሪክ ክዷል። እንደ እውነቱ ከሆነ የኦሪጎን ያለፈ ታሪክ ከባለስልጣኑ ንግግር የተለየ ነው። በኦሪጎን ስቴት በ1859 የወጣው ህገ መንግስት ጥቁሮች እንዳይኖሩ ከልክሏል። ይህ የዘረኝነት አንቀጽ በ2002 በመራጮች እስኪወገድ ድረስ በህገ መንግስቱ ቆይቷል። ሙልጌታ በተገደለበት በአውሮፓውያኑ 1988 እንዲሁ ፖርትላንድ በአሜሪካ ውስጥ ካሉት የነጭ የበላይነት ከነገሰባቸው ዋና ዋና ከተሞች መካከል አንዷ ነበረች። የፖርትላንድ አርበ ሊግ ፕሬዚዳንትና ሲኦ ንከንጊ አርሞን ጆንሰን ፖርትላንድ አደገኛ ወንጀሎች የሚፈጸሙባት መሆኑን አምናለች። በሙሉ ጌታ ግድያ ምክንያት ዘረኝነትን በመቃወም 1500 ሰዎች የተሳተፉበት ታላቅ ሰልፍ ተካሂዷል። ለዚሁም ሰልፍ 150 የፖሊስ መኮንኖች አስፈልጓት ሲሆን ይህም በዚያን ጊዜ በፖርትላንድ ታሪክ ውስጥ ትልቁ የፖሊስ መኮንኖች የተሳተፉበት እንቅስቃሴ ነበር። ለሙልጌታ ግድያ ምላሽ ለመስጠት ካምፕ ኦዲሴ የተባለ ፀረ አድሏዊ ወጣቶች ቡድንም በ1990 ተመስርቶ ነበር። ቶሜትዝገር ዘ ኦርደር የተሰኘ የነጭ በላይነትን የሚያቀነቅን አሸባሪ ቡድን የመሰረተውን ሮበርት ጄ ማቴዎስን ያደንቅ ነበር። የዚህ ቡድን በጣም አስደንጋጭ ወንጀል ደግሞ እንደ አውሮፓውያኑ 1984 አላምበርግ በተባለ አንድ አይሁዳዊ የደንቨር ታዋቂ ሬዲዮ ሾው አቅራቢ ላይ የተፈጸመው ግድያ ነው። ትልቁ ጥያቄ የሙሉ ጌታን ህይወት የቀጠፈው የጥላቻ አደረጃጀት ዛሬስ በአሜሪካን ሀገር ቆሟል? የሚለው ነው። ሳውዘርን ፖቨርቲ ሎ ሴንተር ኤስፒኤልሲ ዛሬም ድረስ በየዓመቱ በሚያወጣው የጥላቻና ጽንፈኝነት በሚል ዓመታዊ ሪፖርት ላይ ይህንን ጥያቄ ለመመለስ ይሞክራል። የ2022 ሪፖርትን ጨምሮ ሌሎች ጥናቶች እንደሚያሳዩት ሙልጌታን የገደለው የጥላቻ ንቅናቄ ዛሬም ድረስ አለ። የሙልጌታ ሞት በአንድ ግለሰብ ላይ ብቻ ተነጣጥሮ በአጋጣሚ የተከሰተ ጥቃት አልነበረም። ይልቁንስ የአንድ ግዙፍ የጥላቻ መዋቅር ውጤት ነበር። የኤስፒኤልሲ የቅርብ ጊዜ ጥናቶች እንደሚያረጋግጡት ይኸው የአደረጃጀት ስልት ዛሬም በስራ ላይ ነው። ልዩነቱ የመገናኛ መሣሪያዎቹ መለወጣቸው ብቻ ነው። በ1988 በራሪ ወረቀቶችን ይበትኑ የነበሩት ጽንፈኞች ዛሬ በኦንላይን በማኅበራዊ ሚዲያና ሚስጥራቸው በተጠበቀ የመልእክት መለዋወጫ መተግበሪያዎች ይጠቀማሉ። ይህም ከቅስቀሳው ወደ ጥቃት የሚደረገውን ጉዞ ይበልጥ አፋጥኖታል። ነገር ግን የሙልጌታ ታሪክ ትቶልን ያለፈው ትልቅ ቁም ነገር ይህን ጥላቻ መዋቅር እንዴት መታገል እንደሚቻል ነው። በታሪክ ለመጀመሪያ ጊዜ ጥላቻ ቡድን መሪዎች በሺዎች የሚቆጠል ኪሎሜትር ርቀት ላይ ሆነው በሚያደርጉት ቅስቀሳ በአባሎቻቸው በኩል ለሚፈጸመው ጥቃት በቀጥታ ተጠያቂ እንደሚሆኑ ያረጋገጠ የሕግ ሰነድ ነው። የኤስ ፒ ኤል ሲ ሪፖርቶች እንደሚያሳዩት ይህ የሕግ ስትራቴጂ ዛሬም ድረስ የጥላቻ ድርጅቶች ለመዋጋት ከሚጠቀምባቸው ዋነኛ መሳሪያዎች አንዱ ነው። ወንጀለኞችን ለፍርድ ለማቅረብ የሚደረገውን ክስ ጎን ለጎን አደራጅቶ ለጥቃት የሚያሰማራው መዋቅር በፍትሐ ብሔር ክስ ወይም ሲቪል ሊቲጌሽን በገንዘብ ማዳከም የሙልጌታ ኪዝ ያስተማረን ትልቅ ትምህርት ነው። የዚህ ኢትዮጵያዊ ዲያስፖራ ታሪክ በዛች በተረገመች ዕለት ያበቃ አልነበረም። የጥላቻ ሮዮት ዓለም እንዴት እንደሚሰራም ሆነ ያንን ሮዮት ዓለም በሕግ ፊት እንዴት ማሸነፍ እንደሚቻል የሚያሳይ ሕያው ምስክር ነው። የሙልጌታ ስም በፖርትላንድ ጎዳና ላይ ባለው የመንገድ ምልክት ላይ ብቻ የተጻፈ ሳይሆን ዛሬም ድረስ የጥላቻ ድርጅቶችን ለማንበርከክ በሚደረገው የሕግ ፍልሚያ ውስጥ እንደታተመ ነው።